ታላቁ የኢትዮጵያ ህዳሴ ግድብ በደለል እንዳይሞላ በዓባይ ተፋሰስ ዙሪያ የተፈጥሮ ሀብት ስራ በስፋት እየሰራ መሆኑን የአማራ ክልል ግብርና ቢሮ አስታውቋል። ምርትና ምርታማነትን ከማሳደግ ባለፈ ግድቡ በደለል እንዳይሞላ በየዓመቱ 60 በመቶው የተፈጥሮ ሀብት ስራዎችን በዓባይ ተፋሰስ ዙሪያ እየሰራ መሆኑን ቢሮ አስታውቋል። ለአማራ ሊቁ ዘገባ ጌታቸው ገደፋው ታላቁ የኢትዮጵያ ሕዳሴ ግድብ በሀገሪቱ ያለውን የኃይል እጥረት ይቀርፋል ተብሎ እምነት የተጣለበት ሰፊ ፕሮጀክት ነው። ለወጣቶች የሥራ ዕድል ከመፍጠር ባሻገር የውጭ ምንዛርም ያስገኛል። በዚህም ግድቡ ግቡን እንዲያሳካና በደለል እንዳይሞላ በተለይ በዓባይ ተፋሰስ ዙሪያ የተፈጥሮ ሀብት ስራዎችን በትኩረት እየተሰሩ መሆናቸውን በአማራ ክልል ግብርና ቢሮ የተፈጥሮ ሀብት ልማት ጥበቃና አጠቃቀም ዳይሬክተር አቶ ስመላለምህረት ተናግረዋል። ዜና መጽሔት ወስደን ብናይ 366 ሄክታር በላይ በክልሉ እንሰራለን ብለን እናስባለን። በዓባይ ተፋሰስ የተሰራው ከ133 ሄክታር በላይ ነው የተሰራው። የእርጥበት ቆጠባ አስትራክቸሮች የምንላቸው በክልሉ አጠቃላይ በክልሉ ውስጥ በአራቱ ቤዚኖች የተሰሩ ወደ 6 ሚሊዮን አካባቢ ነው። በዚህኛው የሰራናቸው ከ289 ሚሊዮን በላይ ሰርተናል። የሚሰሩ የአፈርና ውሃ ጥበቃ ስራዎች ዘላቂ እንዲሆኑ አርሶ አደሮቹን በተፋሰስ ልማት ስራዎች የማደራጀት ስራ እየተሰራ ነው ያሉት ዳይሬክተሩ፣ ባለፉት አምስት ዓመታት ውስጥ ከ4500 በላይ ተፋሰሶችን ማልማት ተችሏል። ይህም የህዳሴ ግድቡን ለመታደግ ከፍተኛ አስተዋጽኦ ይኖረዋል ብለዋል። እነዚህ ተፋሰሶች ኦልሞስ ከ4500 በላይ ደርሰዋል። ይሄ በአራት አመት ተኩል አካባቢ የተሰራ ስራ ነው። ይህንን ስራ አጠናክረን እንቀጥላለን። በሚቀጥሉት አመታት የተፈጥሮ ሀብት ስራን በተሻለ መንገድ ለመስራት አቅደው እየሰሩ መሆኑን የተናገሩት አቶ ስመላለም አርሶ አደሩ በገንዘብና በጉልበት እያደረገ ያለውን አስተዋጽኦ አጠናክሮ እንዲቀጥልም አሳስበዋል። በተለይም በቀጣይ አመታት ከፍተኛ ስራ ይሰራል ተብሎ ይታሰባል። አንድም እዳ ሲሆን ግድብ ለእድሜውን ለማራዘም፣ ሁለተኛው ደግሞ በዚሁ በክልሉ ውስጥ ምርትና ምርታማነትን ለማሳደግ ነው በሚቀጥሉት አመታት ወደርንም ጠላንም እዚህ ክልል ላይ የተሻለ ስራ ይሰራል ብለን የአምስት አመትም የአስር አመትም እቅድ እየሰራን ስለሆነ በዛ መንገድ ይሰራል ብለን እናምናለን። ኢትዮጵያውያን በሙሉ አሻራቸውን ያሳረፉበት ታላቁ የኢትዮጵያ ህዳሴ ግድብ በመጪው አዲስ አመት እንደሚጠናቀቅም መረጃዎች ይጠቁማሉ።